ዳኒ የሰማነው ነገር በጣም ያሳዝናል። በእርግጠኛ ቀድመን ጠርጥረን ነበረ። ዳኒ ብዙ ጊዜ ሀይሚዬ ለአንቺ ብዬ ነው፣ ሀይሚዬ ለአንቺ ስሜት አለኝ፣ ሀይሚ እንዲ ነው እንዲ ነው ሲል፣ ይሄ ልጅ ምንድን ነው ነገሩ፣ ምን እያደረገ ነው፣ ከሀይሚ ምንድን ነው የሚፈልገው የሚለው ነገር በውስጣችን ነበረ። ትናንትና ግን ግልጽ አድርጎ ተናግሯል። እንደውም በብሩኬ ላይ ብዙዎቻችሁ ፈርዳችሁ ነበረ። በዛ ላይ ደግሞ እውነት አለም፣ ዳኒ የያዘው ሚስጥር ተብሎ ነበረ። አሁን ላይ ግን ምንም አይነት ዳኒ ሚስጥር የሚባል ነገር የብሩኬ ነገር ምንም የለውም። ሲቀጥል እኛ ብሩኬን ከዳኒ በላይ እኛ እናውቀዋለን። ብሩኬን ምን አይነት ልጅ እንደሆነ ምን አይነት አስተዳደግ እንዳለው በደንብ አድርገን እናውቃለን ማለት ነው። ይሄው ዩቲዩብ ከመጣ ጀምሮ ማለት ነው እኔ ገና ሀ ብለው ሲጀምሩ ጀምሮ ነው የምከታተላቸው ማለት ነው እነዚህ ልጆች እና ስለ ሐይሚም ስለ ብሩኬ ማለት ነው ሶሻል ሚዲያ ላይ በደንብ አድርገን እናውቃቸዋለን። በእርግጥ የሰው ልጅ እንደ መጽሐፍ ገልጣችሁ ውስጡን ማንበባ ትችሉም፣ ውስጡን አታቁትም ማለት ነው። ግን ከምናየው አንፃርም እንረዳለን ማለት ነው፣ ይህ ሰው ምን አይነት ሰው ነው። እኔን አሁን አይታችሁ ዝም ብላችሁ መረዳት ትችላላችሁ። እና እንደዛ እንረዳው ነበረ። ግን ትናንትና ዳኔ መጨረሻው ላይ እንግዲህ ከሰማችሁት ማለት ነው። መጀመሪያም ነገር ነገር እያለው ነበረ ሲመጣ ሱሲንም ብሮኬንም እንኳስ ሰላም አላላቸው። ታይም ይሄ ሳማት የሰማት ማለት ነውና ሱሲን እንደውም በጣም ስሰድ በሆነ ምን አባ ምን አምን እያለች ማለት ነው አናዷት አናዷት፣ ማለት ነው ለካ ሱ ሌላ ነገር ሶስዬ ይሄ ሰውዬ ማለት ነው ላንቺ አይሆንሽም ነበረ እኮ ለአንቺማ የሆንሽም እድሜ ልክሽን ጨጓራሽ ንርር ድብነት ሲያደርግሽ የሚኖር ሰው ነው ሶሲ። ሴት አስቀምጦ ሌላ ሴት የሚንበኝ ወድ በፍጹም በፍጹም፣ ሴቶችዬ እንደው ብትወዱትም ብታፈቅሩትም በአብራችሁ እንዳትኖሩ በአብራችሁ እንዳትኖሩ ሶሲ፣ ከዚህ በኋላ አይንሽ ሊገለጥልሽ ይገባል። ምንድን ነው ከሐይሚ የምትፈልገው ብሎ ሲጠይቀው፣ ብሩኬ ምንድን ነው ያለው? በቃ እኔ የተለየ ስሜት ለሷ አለኝና ሌላ ጊዜ ሐይሚ ይነግርሻለሁ ብሎ ነው ጥሎ የሄደው ማለት ነው። የተለየ ስሜት ማለት ምንድን ነው? በቃ ልጅ ፍቅረኛ አላት በደንብ ያውቃል። እንግዲህ ቀድሞም ሲናገር ነበር፣ እኛ ቶሎ ስላልነቃል እንጂ ማለት ነው። ሐይሚ ምንም ልትነቃ አልቻለችም። የእሱ አላማ ምንድን ነው? ከብሩኬ ጋር ህይወቷን ብትብጥብጥ አድርጎ ያልሆነ ያልሆነ ነገር አድርጎ ጭንቅላቷን ሞልቶታል። አሁን ላይ በደንብ አድርጎ የሞላት ይሄ ልሄድ ነው ብላ እኮ ተነስታለች። አስባችሁታል? ስሰማ ራሱ እንዴት እንደተናደደች፣ እንዴት እንደደነገጠች ማለት ነው። ጭንቅላቷን ይዛ ነው የተቀመጠችው። ብሩኬ ይቅርታ ቢላት ምንም ነገር የለም ቢላት እኛ ብንል ምንም ልሰማን አልቻለችም ሀይምዬ። የሆነ ነገር ይዞ አሳምኗታል። እሱም ምንድን ነው እንግዲህ፣ ሀይሚዬና ማን ነው ሶሲና፣ ዳኒ ወይ እየተሳሳሙ አንድ ላይ አቀነባብሮ አምጥቶ ይሆናል፣ ወይንም ደግሞ ራቆታቸውን አድርጎ። አሁን ላይ እኮ ቤተሰብ በጣም የሚያስፈራ ያለንበት ጊዜ፣ የእውነት በጣም ያስፈራል። እኔ ወንድና ሴትን አገጣጥሞ ሲሳሳሙ ማለት ነው ኬሲንግ እየተደራረጉ ይሄ ማለት ነው። በጣም ነው የደነገጥኩት። አሁን ያንን ነገር ማለት ነው ቤተሰብ ቢያየው፣ የእውነት ነው የሚመስለው እኮ ግን ኤዲት ነው የሚደረገው። ለማያቅ ሰው እውነት ነው የሚመስለው። እኔ የሆነ ጊዜ ፌስቡክ ላይ ምን አጋጠሚ የመሰላቸው እኔ አላውቀውም ጭራሽ ሰው እየሆን ማለት ነው። እና ፎቶዬ ይሄ አንገቴ ማለት ነው፣ ይሄ ፊቴ፣ ይሄ ግማሽ ፊቴ ጠባሳ ጠባሳ አድርጎ ላከልኝ ማለት ነው። በጣም ነው የደነገጥኩት እኔ ራሱ ሳይሆን እኔ ራሱ ራሴን እያወቅሁ ማለት እንግዲህ ቤተሰብ ቢያየው ማለት አስቡት እንግዲህ እውነት ነው የሚመስላል ልጄ ምን ተገለበጠባት ልጄ ምን ሆና ነው ብለው እንግዲህ እብድ ነው የሚሆኑት እና እንደዚህ አይነት ነገር አለ አሁን ያለንበት ጊዜ በጣም አስፈሪ ነው በተለይ ለማያቅ ሰው ማለት ነው እና አቶ ዳኔ ማለት ነው በራስ ሰዓት እየተዋረድክ ነው እየተዋረድክ ነው አሁንም ቢሆን ማለት ነው ግልጽ አድርገህ ተናገር። ካለበለዛ ግን ማለት ነው ጉድህ ነው የሚፈላው፣ ጉድህ ይፈላል ማለት ነው። ይሄ ወድሻለው፣ አስብልሻለው፣ እጨነቅልሻለው፣ ቅብር ጥሶ ቅብር ጥሶ የምትለውን ነገር ማለት ነው አቁም፣ አቁም። እኔ ሶስዬ ይሆንሻል ታረቂ አልልሽም። እንደዚህ አይነት ወንድ እንደዚህ አይነት ወንድ እድሜ ልኩን እየተልከሰከሰ አስር አስራ አምስት ሴት ጋር እየሄደ እየተኛ እያደረ እየመጣ ማለት ነው። ጨጓራሽ እላጥ ነው የሚያደርግሽ። እኔ እናት ዓይንሽ ይብራልሽ፣ ሐይሜ ለአንቺ መብራትሽ ናት መሰለኝ መብራትሽ። ዳኒ ምን አይነት እንደሆነ እንግዲህ ማወቅ ትችያለሽ፣ ማወቅ ትችያለሽ። ወይ ወይ ወይ፣ አጭር ነው ብሎ ሰው አይናቅም። የሆነ ሽለላ አለ፣ የሚገርባችሁ ነገር ማለት ነው። አጭር ነው ብሎ ሰው አይናቅም? ቅማል ታስፈታለች የታጠቁትን ይሉ ነበር። አሁን አሁን ቅማልን ብዙዎች እነ እነ እንንቃታለን አይደል፣ እንንቃታለን ምናምን። ግን ስትበላችሁ ማለት ስትበላችሁ፣ እንዴት ቁንጥጥ እንደምታረጋችሁ ማለት ነው ታውቃላችኋ። እና ዳኔ ማለት ነው አደገኛ ሰው ነው። አደገኛ ትንኳሽ፣ ትንኳሽ። ይሄ ምንድን ነው ትንኳሽ? አታቁም? ትንኳሽ የጉንዳን ታናሽ ማለት ነው። የጉንዳን ታናሽ ነቀዝ በሉት በቃ፣ ነቀዝ፣ ነቀዝ፣ ትንኳሽ ይሄ ምንድን ነበር? ይሄ እህል የሚበላው ማለት ነው። እህል የሚበላው ቀንዳ አውጣ ምንድን ነው? ኧረ እሱም በብዙ ነገር መሰየም ይቻላል ማለት ነው፣ መሰየም ይቻላል። ብሩኬ፣ ምንም ነገር እንዳትናደድ፣ ምንም ነገር እንዳታደርግ፣ እንደተከበርክ ተቀመጥ፣ ተቀመጥ እንደተከበርክ ማለት ነው። አሁን ስምህ ይጸዳልሃል፣ ይጸዳልሃል። እኛ በፊት ምን እናውቃለን? ጸዴ እንደሆንክ ማለት ነው፣ ጸዴ እንደሆንክ ቃልህን እንደማታጥፍ ቃል አለው እኮ ለልደቷ ጊዜ ራሱ ማለት ነው። የዛሬ አመት ወርቅ ገዝቶ ነው ያደረገላት። ቃሌን እጠብቃለሁ እኔ በልደቷ ቀን ማስደሰት ነው የምፈልገው እንድታዘ ኧረ፣ ኧረ፣ ኧረ ብሩኬ እኮ የእውነት ብሩኬ እኮ ምንም የሚወጣለት ልጅ አይደለም፣ በነገራችን ላይ ሐይሚዬ ዛሬ እንግዲህ ይችን ነገር ሰምተሻል፣ ያለውን ነገር ሰምተሻል። አስቢበት። አግኝሽ አይደለም ከሀገር ብን አድርጎ ሊያስወጣሽ ነበረ ይሄ ልጅ ዓላማው ማለት ነው። ወይ የእሷ ቶኝ ወይ የብሩክ ያሎንሽ። እርግጠኛ ነኝ እንደው እሱ ጋር የምትሄጂ አይመስለኝም። ብትናደጅ ራሱ አታደርጊውም። መቀጠል እኮ ነው ቤተሰብ ወይ ዳኒ ይችን የመሰለች ልጅ እያያስክ እያደርክ አሁን ከብሩኬ ምን ምን ልሆን ብለህ ነው? እውነት እንደው ሐይሚ የሚፈልግሃት ነው ነው ወይስ እንደው ምቀኝነት ይዞ ሁለቱን ለማለያየት ነው ዓላማ? ሰውኮ ተንኮለኛ ነው። ቤተሰብ ለምን ተቀየሩ? ለምን ብዙ ተመልካች አፈሩ? እንዴ እኔ አይቻለሁ። በነ እንተና በነ አብርሽ ማለት ነው። በነ አብርሽ ጊዜ ስንትና ስንት ሰው ነው የተነሳባቸው፣ አታቁ? ስንትና ስንት ሰው አንዴ ስጦታ ሲሰጠው ሲሉ፣ አንዴ መኪና ሊገዛ ነው ሲባል፣ አንዴ ቅብር ጥሶ ሲባል፣ ምቀኛ ሰው አይጣል፣ አይጣል እኮ ነው። ከመቀኘት ተጠግታችሁ ማደግ ማደግ። አሁን አንተ ከነሱ ጋር እኮ ተጠግተ እያናደርከንም ሰብስክራይብ አድርገንሃል። እኔ አድርገዋለሁ ሰብስክራይብ። የሚገርማችሁ ነገር እያናደርከንም ሰብስክራይብ አድርገንሃል። ቪዲዮ ስትለቅ ዛሬ ዳን ይዞ መጣ። ከአሁን ከአሁን ይሻሻላል